ሰላም! ጤና ይስጥልን። የኢፌሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ ስፖርታዊ መረጃዎችን አድርሳችኋለሁ። በድል የታጀበ በስፖርት ገናናነቱ ፊት የተሰለፈ ሀገርን ወክለው በዓለም አደባባይ ሰንደቃችንን ከፍ ያደረጉ በርካታ ሀገር ወዳድ ስፖርተኞችን ያፈራው የ ሰማኒያ አንድ አመት የገዘፈ ታሪክ ያለውና የሀገር ኩራት የሆነው የመቻል ስፖርት ክለብ ዛሬም አይረሴ ስፖርታዊ ውጤቱን አስጠብቆ ቀጥሏል። ሁለተኛው ጆርካ አዲስ አበባ ክለቦች አትሌቲክስ ሻምፒዮና ውድድር በመቻል አትሌቲክስ ቡድን አጠቃላይ አሸናፊነትም ተጠናቋል። በአዲስ አበባ አትሌቲክስ ፌዴሬሽን አዘጋጅነት በኢትዮጵያ ስፖርት አካዳሚ ሲካሄድ የቆየው ሁለተኛው ጆርካ አዲስ አበባ ክለቦች ሻምፒዮና ውድድር በመቻል አጠቃላይ አሸናፊነትም ተጠናቋል። በሁለተኛው ጆርካ አዲስ አበባ ክለቦች በአትሌቲክስ ሻምፒዮና የተለያዩ የፍጻሜ ውድድሮች በሴት ድምር ውጤት መቻል 246 ነጥብ በመሰብሰብ አንደኛና የዋንጫ አሸናፊ ሲሆን፣ ንግድ ባንክ በ229 ነጥብ ሁለተኛ፣ ኢትዮጵያ ኤሌክትሪክ በ111 ነጥብ ሶስተኛ ሆነው ነው ውድድሩ የተጠናቀቀው። በወንድ ድምር ውጤት 223 በመያዝ መቻል የዋንጫ አሸናፊ መሆን ሲችል፣ አንድ መቶ ዘጠና ስምንት ነጥብ ኢትዮ ኤሌክትሪክ አንድ መቶ ስልሳ ዘጠኝ ነጥብ ደግሞ ኢትዮጵያ ንግድ ባንክ ሁለተኛና ሶስተኛ ሆነዋል። አጠቃላይ ድምር ውጤት 469 ነጥብ በማግኘት መቻል አንደኛነትን ሲይዝ፣ ሁለተኛ ኢትዮጵያ ንግድ ባንክ፣ ሶስተኛ ኢትዮጵያ ኤሌክትሪክ በመሆን ውድድራቸውን ነው ያጠናቀቁት። በሌላ በኩል በሁለተኛው ጆርካ አዲስ አበባ ክለቦች ሻምፒዮና ውድድር ላይ የመቻል አትሌቲክስ ቡድን 10 ወርቅ፣ 16 ብር፣ 17 ነሐስ አጠቃላይ 43 ሜዳሊያና 3 ሪካርዶችን በማሻሻል መቻል የቀደመ ስሙን መመለስ ችሏል። በውድድሩ የመቻሏ ምክትል አስር አለቃ ራሄል ተስፋዬ ሶስት ወርቅ በማሸነፍ ኮከብ አትሌት በመባል ስትሸለም የመቻሏ የአጭር ርቀት ዋና አሰልጣኝ ሻምበል ሊዲያ መለሰ ኮከብ አሰልጣኝ ተብላም ተሸልማለች። በስፖርታዊ ጨዋነት የመቻል አትሌቲክስ ቡድን የዋንጫ ተሸላሚ ሲሆን በውድድሩ አራት ዋንጫዎችን በማሸነፍ መቻል የበላይ ሆኖም አጠናቋል። በፍጻሜው ፕሮግራም ላይ የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን፣ የመቻል ስፖርት ክለብ ዳይሬክተር ብርጋዴር ጀነራል ኑሮ ሙዘይን፣ የግንባታ ሰነዶች ዝግጅትና ስልጠና ስራዎች ዳይሬክተር ብርጋዴር ጀነራል አስፋው ማመጫ፣ የአዲስ አበባ አትሌቲክስ ፌዴሬሽን ፕሬዚዳንት አትሌት መልካሙ ተገኝና ሌሎች ጥሪ የተደረገላቸው ኃላፊዎችም በክብር እንግድነት የተገኙ ሲሆን ለአሸናፊ አትሌቶችና ክለቦች እንዲሁም ለኮከብ ስፖርተኞች ሽልማትም ሰጥተዋል። የመቻል አትሌቲክስ ቡድን በውድድሩ ላይ የተቋማቸውን ስም ከፍ አድርገው በማስጠራት የተሰጣቸውን ስፖርታዊ ግዳጅ በድል የተወጡ ሲሆን የዛሬው ድል ለሌሎች የመቻል ቡድኖችም ጥሩ መነሳሳትን ይፈጥራል። በመዝጊያው ፕሮግራም ላይ የመከላከያ ማርሽ ባንድ ቡድን በመገኘት የተለያዩ ጣዕመ ዜማዎችን በማቅረብ የስፖርት ቤተሰቡንም አዝናንተዋል። የዩትዩብ ቻናላችን ተከታታዮች፣ ወቅታዊ የመቻል ስፖርት ክለብን የተመለከተ መረጃ የተከታተላችሁት ነበረ። በያላችሁበት መልካም ጊዜ